ኢትዮጵያ ህዝብ ማወቅ ያለበት ነገር ፍቅር በጣም አብርሽን እንደምትወደው እና እየተጎዳች እንደሆነም አይተው ለእሷ ድምጽ ቢሆኑ፣ ላለው እስከ ቅርብ ጊዜም ደግሞ ቤት እየመጣ ያገኛት ነበር። ያ ደግሞ አብዛኛው ሰው የማያውቀው ነገር ነው። ይገናኙ ነበር ማለት ነው? ሳይሆን አዎ ይመጣል እና ምን መሰለህ መጋለጥ ያለው ሁሉ ተጋልጦ እውነቱ እንዲታወቅ ስለመፈልግ ነው። ይህን ማውሩ ሲጀመር በቃ ሩታ ጣልቃ ገብታ ደስ በነ ፍቅር ይወ እንደዛ ነው ማስቡ። አሁን ላይ እነ አብርሽም እያደረጉ ያሉት ነገር ልክ ነው ብዬ አላስብም። እንዴት? ምክንያቱም ደግሞ እነ ዳኒም ያኔ ከፍቅር ጎን የነበሩ ሰዎች፣ ያው አንተም እንደምታውቀው ብዙዎቹ አሁን ሁሉም ትተዋታል እና የሆነ የማሽቃበጥ አይነት ስራ እየተሰራ ነው ያለው። አብዛኞቻችሁ እንደሚታውቁት ሃይማኖታቸውም አይገጥማ እና ቤተሰብም በዛ አይፈቅድም። ሰላም ናችሁ ሮያል ቤተሰቦች፣ እንዴት ናችሁ? ሁሉ ሰላም? እኔ ያለው ፈጣሪ ይመስገን። ሰሞኑን ጠፍቼ ነበር በአንዳንድ ምክንያቶች ያው፣ ናፍቃችሁኛል። እናንተም ኮሜንት ላይ ጻፉ፣ የእናንተ ሀሳብ። ሩታን፣ አብርሽን፣ ፍቅርን ለማስታረቅ በተደጋጋሚ ቪዲዮ እየሰራው ነበር ቤተሰቦቻቸው ጋም እየደወል ወደ ቡታጅራ እየሄድኩ ብቻ ለመልካም ነው። እነሱም ታርቋሉ። እነሱ በመታረቃቸው ደስ ያላችሁ ኮሜንት አድርጉ። ያው አሁን ሰርጋቸውን ነው የምንጠብቁ ዱባይ ላይ። የፍቅር ጉዳይ ደግሞ በጣም አሳሳቢ ሆኗል። ፍቅርና ፉፉ ፍቅረኛሞች እንደሆኑ ታውቁታላችሁ። አሁን ላይ ግን ተጣልቷሉ። ፍቅር ከፉፉ ጋር መቀጠል እንደማትፈልግ ነው ቪዲዮ ላይ ነገረችን። ዛሬ ያንን ነገር ወንድሙ ጋ ደውዬ ለናንተ ማሳውቃችሁ ናል። ቀጥታ ደውዬ ነው ማጣራው። እናንተም የራሳችሁን ሀሳብ ኮሜንት ላይ ጻፉ። ኔጌቲቭ ነገር አትጻፉ፣ ያው ታቃላችሁ፣ እነሱ ይን ኮሜንት ስለሚያነቡ ፖዚቲቭ ፖዚቲቭ የሆኑ ነገሮችን ነው እንድትጽፉ እኔም ሪኮመንድድ ማድርግላችሁ። ቪዲዮ ለነፉፉ ለነፍቅር እንዲደርስላቸው የምትፈልጉ ከሆነ ሳብስክራይብ ሼር እያደረጋችሁ እንድትዳርሱልኝ ፈልጋለሁ። አሁን የፍቅር ወንድሟ ጋር ደውዬ ቀጥታ ቀጣ በእናንተ ፊት አሳውቃቸዋለሁ። ተከታተሉኝ። እየጠራ ነው። ሄሎ፣ ሰላም ወንድም፣ ሰላም እንዴት ነህ አይሰማም ይሰማል ማን ልበል ናቲ ነኝ የፍቅር ወንድም ነክ አዎ ነኝ ማን ልበል ናቲ ነኝ ናቲ ነኝ ዩቱብ ላይ ነው የሚሰራው ናቲ ሮያል ምናልባት የምታውቀኝ ከሆነ ዩቱብ ላይ ነው የሚሰራው ናቲ ሮያል አዎ እሺ ምን ነበር ፍቃደኛ ከወንክና ካላስቸገርኩ ስለ ፍቅር አንዳንድ ነገር ልጠይቅ ነበር እኔን ያው ዩቱብ ላይ የሚከታተሉ ቪዲዮ እየሰራውኝ ነበር። የዩቱብ ቤተሰቦች ስለ ፍቅር አንዳንድ ነገሮች እየጠየቁኝ ነበር በውስጥ መስማር ከፉፉ ጋር ያላቸውን ሬሌሽን ግላስ ደግሞ፣ አሁን ላይ ደግሞ ከፉፉ ጋር መቀጠል እንደማትፈልግ ነው ቪዲዮ ላይ ስታሳውቅ የነበረችው። አብርሽም ለማስታረቅ ሞክሮ ነበር በባለፈው ቪዲዮ ላይ። ያንን ነገር ለአውድንሶቼ ማሳውቅ ስለፈለግኩ ነው አንቴም ያለውን ነገር ግልጽ አድርጌ እንድትነግርልን እንድትነግርልና እንድታሳውቅልን ስለፈለግን ነው ዛሬ ወደና ወደ አንተ ደወልኩት። እሺ፣ ግን ያው ንግግር ላይ ብዙ ማረሉ አይ፣ ችግር የለውም ያለውን እውነታውን እንድትነግር ነው የምንፈልገው። እኛም ቤተሰቦችም ያው በውስጥ መስማር፣ በኮሜንትም ይጠይቁኛል ስለፍቅር ያው ፍቅር አሁን ያለችበት ሁኔታ ብዙ ደስተኛ የሚያደርጋት አይደለም። ምክንያቱም ብቻዋን ያለችው ከጉጉ ጋር አለች የሚባለው ነገር ዝም ብሎ ነው። ያ የማይዘልቅ ነገር ነው። ያው አብዛኞቻችሁ እንደምታውቁት ሃይማኖታቸውም አይገጥመም እና ቤተሰብም በዛ አይፈቅድም እና የእሷ ከአብርሽ ጋር ነው ሲጀመር በጣም ይዋደዳሉ የልጅነት በተደጋጋሚ ትክክል ነህ። ያው ፍቅር የአብሪሽ ልጅነት ፍቅረኛ እንደሆነች ያንም ስነግር ነበር። አሁን ከፉፉ ጋር እንዴት ነው? አሁን ፍቅር ጀምሮ አልነበሩም። ፍቅረኛሞች ናቸው እኮ የሚሉት ሰዎች ዝም ብለው ነው ዝም ብለው ነው ምንም ዝም ብለው ነው። ይህን ያህል እንትን አይደለም። እናም ደግሞ አሁን ላይ እነ አብርሽም እያደረገው ያሉት ነገር ልክ ነው ብዬ አላስብም። እንዴት እንዴት? ምክንያቱም ደግሞ እነ ዳኒም ያኔ ከፍቅር ጎን የነበሩ ሰዎች ያው፣ አንተም እንደምታውቀው ብዙዎቹ አሁን ሁሉም ትተዋታል እና የሆነ የማሽቃበጥ አይነት ስራ እየተሰራ ነው ያለው። እሱማ ያው እውነት ለመናገር ዳኒ ጽጌ ከአብርሽ ጎን አልነበሩም ያኔ። አሁን ላይ ያው ከአብርሽ ጎን ነው። እንዶም ስለዚህ፣ ስለታ አይ እንደሆነ ቪዲዮ ላይ በጣም የሚገርም ነገር እኮ ነው። የምር አብሬሽም የሆነ የጣለውን ሲያነሳ አይወድም መሰለኝ፣ ሰው ሲያነሳ እንደዛ አይነት ነገር ነው። እንትን እያለ ሲጀመር በቃ ሩታ ጣልቃ ገብታለች በእነ ፍቅር፣ እንደዛ ነው አስቡ። እንዴት ለምሳሌ አብሬሽና ፍቅር በጣም ይዋደዱ ነበሩ፣ ይፋቀሩ ነበሩ በጣም በጣም እንዲ ከልጅነት ጀምሮ የመጀመሪያ ፍቅሯ እሱ ነው። እሱም ለሱም የመጀመሪያው ነች። በእርግጠኝነት የማወራው ነገር እና በቃ እስከ ቅርብ ጊዜም ደግሞ ቤት እየመጣ ያገኛት ነበር። ያ ደግሞ አብዛኛው ሰው የማያውቀው ነገር ነው። ይገናኙ ነበር ሳይሆን አዎ ይመጣል እና ምን መሰለህ፣ እኔ መጋለጥ ያለው ሁሉ ተጋልጦ እውነቱ እንዲታወቅ ስለመፈልግ ይሄን የማወራው እኔም ፋሚሊዎችን ማወቅ ስላለባቸው ነው። ወደ አንተ የደወልኩት ያለውን ሪላይቱን እንድትነግረኝ ስለፈለግኩ ነው፣ ያው ካሜራ በስተጀርባ ያሉትን ነገር። አሁን ላይ ደግሞ በጣም እያማረረች ነው ከፉፉ ጋር መቀጠል ለምን እንዳልፈለገች። ፉፉም ደግሞ ሌላ ፍቅር ቀጥሏል መሰለኝ ሌላ ሌላ ጓተኛለች ሲጀመር ብሎ ነው የሆነ ይህ ነገር ሚዲያ ላይ የወጣ ነገር ስለሆነ እሱ በዛውም ዝና አገኛለሁ ምናምን በሚል ነገር ነው እንጂ የእሱ ነገር እንኳን ተወው። ሌላ ደግሞ አሁን ብሩኬ የሚባል ዘፋኝ ታውቃለ? ያው ፍቅር ዩቱብ ቻናል ከፍታለች ከብሩኬ ጋር ያላት ሪሌሽን እንዴት ነው? ወይስ ጀስት ጎደኛሞች ናቸው? እሱ ኖርማል ነው። እና ደግሞ በዛ ጉዳይ መናገር አንፈልግም። ያ የስራ ጉዳይ ነው እንጂ ሌላ አንተን የለው ያው አንተም አሁን ፍቅር ደግሞ አብሪሽን እንደምትፈልግ አብሪሽ ደግሞ ፍቅሩን በጣም እንደሚወዳት ነው እየነገርከኝ ያለው። ፍቅርም ሪል ትፈልጋለች ማለት ነው። አብሪሽን በደምብ በደምብ ነው የምትፈልገው። እንደው አንድ ነገር ነገር በጣም ይዋደዳሉ ማለት ነው። እንግዲህ ቤተሰቦች እናንተም ያለውን ነገር እንድታውቅልኝ ስለፈለግኩ ይቅርታ ያው ካሜራም እየቀረስኩ ስለሆነ ነው ቀጥታ ነውን እየጠየቅኩ ያለሁት። ሌላ የምታስተላልፈው መልእክት ካለ ለኦዲየንሶች ያለውን ነገር ስለሚፈልግ አለ አለ አለ የኢትዮጵያ ሕዝብ ማወቅ ያለበት ነገር ፍቅር በጣም አብርሽ እንደሚሰዱና እየተጎዳች እንደሆነም አይተው ለእሷ ድምጽ ቢሆኑ ላለው ድምጽ እንዲሆኑ አንተም እንድጠይቃቸው በትህትና ጠይቃለሁ። ችግር የለውም። ይህንን ቪዲዮ የሚታዩት ቤተሰቦች ለፍቅር ለብርሽ ይህንን ቪዲዮ ሼር ላይክ እያደረጋችሁ እንድታደርሱልኝ ፈልጋለሁ። እንግዲህ ቤተሰቦች ሼር ኮሜንት እያደረጋችሁ ጥሩ ኮሜንት አድርጉ። አብርሽ የሚያነባል። ፍቅርም እንደዛ ብቻ ምንችለውን ነገር እናድርግ ነው የሚለው። እና ወንድሜ በጣም ነው የማመሰግነው። የመጨረሻ የምታስተላልፈው መልእክት ካለ ድሩን ልስጥና በዚሁ ላብቃ። ያው ዛሬ ነው ያው እኮ አንተን በነገራችን ላይ ያው እኔ በብዛት ሚዲያ ላይ የምታውቀው ለማስታረቅ ነው። ያኔ ስጣሉ በነበሩበት ሰዓት እያስታረኩኝ ነበር። ኦዲንሶቼም በዛ ነው የሚያውቁኝ በውስጥ መስማር በቴሌግራምም በኮሜንትም ኢንቦክስ ያደርጉኛል። እንዴት አደረክ፣ የት አደረስክ፣ ይህንን ጉዳይ ምናምን እያሉ ይጠይቁኛል። በማስታረቅ ኮንቴንት ነው የሚታወቀው። አሁንም ያው የተፈጠረው ነገር ትንሽ ድብር ስላለኝ ነው። ያው የፍቅር አድናቂዎች ብዙ ናቸው፣ ብዙ ሰው ይወዳታል፣ ፍቅርን ተወዳጅም ነች። አሁን ላይ ደግሞ እንደዚህ ተደብራ ብቸኝነት ብቸኛ ስትሆን የሆነ ይደብራል። ያው ታውቃለህ። የቤተሰባዊነት ስሜት ነው የተሰማለኛም። እሷም እንድትደበር ስለማንፈልግ ነው ወደ አንተ የሚደወልኩት። ቤተሰቦችን ቃል አክብሬ ማለት ነው። እንግዲህ እንግዲህ ወንድሜ በጣም አመሰግናለሁ። ከዚህ በኋላም ያለውን ነገር ደውዬ እጠይቃለሁ። አመሰግናለሁ፣ እንደዚህ አክብሬ ስላነሳልኝ። እሺ ምንም አይደለም። ኦኬ። እንግዲህ ቤተሰቦች እንደሰማችሁት ነው፣ ያው የፍቅር ኬዝ ደውዬ ወንድሞ ሆነ ጣርቻ አለው አብርሽን በጣም እንደምትፈልግ ነው የነገረኝ። አብርሽን እኮ የሆነ ታይም አውርተዋል። ፍቅር የልጅነት ፍቅረኛ አይነች በጣም ነው የሚወዳት ብሎ ነበር። አሁን ላይ ግን ከሩታ ጋር ያው ሰርጋቸውን ዱባይ ለማድረግ እያሰቡ ነው። ያርግላቸው ነው የምለው እኔ ለፍቅርም ለሩታም የሚወግነው ነገር የለም። ያለውን እውነታ ለማውጣት ነው ወደ እናንተ የመጣውት እንድታረቁ በሰላም እንዲኖሩ ነው። ለሁላቸውም እኔ ጥሩ የፍቅር ጊዜ እንዲያሳልፉና ጥሩ ነገር ነው የሚመኝላቸው። እናንተም እንደዛ ነው የምታስቡት። ግን አሁን ላይ አንዱ እየተደሰተ አንዱ መጎዳት የለበትም በሚል ላይ ነው እኔ በዋናነት ወደ እናንተ የመጣሁት። እነሱም ታድቆ ያው ፍቅርም ከፉፉ ጋር የምትቀጥል ከሆነ ከፉፉ ጋር ብትቀጥል ከአብርሽ ጋር እንደዛ ብዬ ነው ማስበው። ሌላ የእናንተን ሀሳብና አስተያየት ኮሜንት ስር ጻፉ። ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ እንድትሆኑ እጋብዛችኋለሁ። ሰላሙን ቤተሰቦች